ተፈጸመ የቀድሞ የኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ ተጫዋች ሙሉጌታ ከበደ ቀብሩ በአዲስ አበባ ኮልፌ የሙስሊም መካነ መቃብር ተፈጽመዋል። ረፋድ ላይ በአዲስ አበባ ስቴዲየም ሽኝት የተደረገለት የቀድሞ የእግር ኳስ ፈርጥ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ ጅራን ጀምሮ ቤተሰቦቹ፣ አብሮት የተጫወቱትና አድናቂዎቹ በተገኙበት ስርዓተ ቀብሩ ተፈጽመዋል። ሙሉጌታ ከበደ ወይም ወሎየው ለረጅም አመታት በነገሰበት የኢትዮጵያ እግር ኳስ ከቅዱስ ጊዮርጊስ ጋር 14 ዋንጫዎችን አሳክተዋል። በ1970ዎቹ የወሎ ምርጥ ቡድን ፊት አውራሪ የነበረው አጥቂ በኢትዮጵያ ብሔራዊ ቡድንም በ1980 የምስራቅና መካከለኛ አፍሪካ ሴካፋ ሻምፒዮን መሆን ችለዋል። ስርዓተ ቀብሩም ዘመድ ወዳጆቹና አብሮት የተጫወቱ በተገኙበት ተፈጽሟል። የሙሉጌታ ከበደን አስደናቂ የስኬት ዘመኖች የማይረሱ እንደሆነም ነው አጋሮቹ የገለጹት። ክብራቱና ክብራኒቱ በአድማጮች እጅግ አሳዛኝ እንግዲህ የኢትዮጵያ ኢንጎ ተጫዋች የነበረው ህልፈቱ በርካቶችን ሀዘን ውስጥ መግተቱ የምታወስ ነው ቀብር ስነ ስርአቱ እንደተፈጸመ ጨመርም ነው ለእናንተ ይዤላችሁ መጣሁት ሚኪ ነኝ ከሚኪታ ቦረንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኘ ሰላም ቆዩልኝ